ሰምቻለሁ ቅር ያላቸው ሰዎች መኖራቸውን አውቃለሁ። እኛ ዝጅ መድረክ ላይ ማንንም ለማስደሰት ማንንም ለማስከፋት ሳይሆን የምናምንበትና ትክክል ነው ብለን የምንለውን መንገር ነው የሚጠበቅብን። አለዛ ኪያና ነው የሚሆነው። አሁን በጫት ዙሪያ ብቻ እናውራ ካላችሁ፣ ይህ ሁሉ የተነሳው ለጫት ከሆነ ሌላ ስራ አንሰራም ማለት ነው። ሌላ ጨረሳ የተጠየቀው ዱዓ ሱጁድ ላይ ዱዓ ማድረግ ከአረበኛ ቋንቋ ውጭ ይፈቀዳሉ ነው ያሉት። አዎ ይሄ ይቻላል ያሉ ሁለት ታላላቅ ኢማሞችን አንስቻለሁኝ። እብኑ ተይሚያ መጅሙዓ አልፈታዋ ላይ ይፈቀዳል ያሉበት ሁኔታ አለ። ኢማሙ ነዋዊ ረውዶቱ ጧሊቢን ላይ ይቻላል ብለዋል። እርግጥ ነቢዩ ሰለላሁ ዓለይሂ ወሰለም ያደረጓቸውን ዱዓዎች በዚያው በሳቸው በተናገሩበት ቋንቋ ማድረጉ ከተቻለ የበለጠ ነው። ምክንያቱም የእሳቸው ዱዓዎች የዱኒያ አራ ሓጃዎችን ያካተቱ ጥር ያሉ ቃላቶች ናቸው። ረበና አቲና ፊ ዱኒያ ሓሰነት ወፊ ልአረት ሓሰና ያለ ሰው የቀረው ሓጃ የለም። የመሳሰሉ ዱዓዎችን ማድረጉ ይበልጣል። ግን አይደለም እኔ እንደው ልዩ ጉዳይ ያለኝ ካለ ቋንቋ ሊያግደው አይገባም። ይቻላል ነው።